ከተሞችን ለነዋሪዎቿ ምቹ ሳቢና ማራኪ ለማድረግ ከሚተገበሩ የመሰረተ ልማት ስራዎች መካከል የኮሪደር ልማት አንዱ ነው። የኮሪደር ልማት ለነዋሪዎች በተለይ ደግሞ ለእግረኛ መንገድ የሳይክልና መሰረተ ልማቶችን በማሟላት ነዋሪዎቹ በተለያዩ ጊዜ እንቅስቃሴ እንዲያደርጉባቸውና ምቹ እንዲሆኑላቸው ለማስቻል እየተሰራ ያለው የኮሪደር ልማት ስራ በኮምቦልቻ ከተማ ያለው ገጽታ ምን ይመስላል? የሚለውን እንቃኛለን። በስራ እድል ፈጠራ በተለይም ደግሞ በከተማዋ ያለውን እንቅስቃሴ በማሳለጥ ደረጃ ነዋሪዎች ምን ይላሉ? ከተማ አስተዳደሩ የኮሪደር ልማቱን በማሰራት ሂደት ውስጥ ያሉ እንቅስቃሴዎችን እንዴት ይገልጻቸዋል? የሚለው የዛሬው ትኩረታችን ነው። አብራችሁን ቆዩ። እንደኛ የጀመርነው 2016 የሰራነው ነበር ግን 2017 ላይ ደግሞ ኮሪደር ልማትን ማሟላት የሚገባቸውን ኮምፖነንቶች በሙሉ አሟልተን ነው የጀመር ነው። በአጠቃላይ የኮሪደር ልማቱን ስንጀምረው ማህበረሰቡም ላይ ገና በአመለካከት ለውጥ አልመጣም ነበር። እንደዚህም ከተማ ያሳምራል ውበት ያለው ለህዝቡስ ምን ጥቅም አለው የሚለው በመረዳት ደረጃ የተቀላቀለ ነበር እሳቤ ነበረው። ከሰራ ነው በኋላ ግን ማህበረሰቡ አሁን እየጠየቀ ያለው በሁሉም አካባቢ ኮሪደር ልማት ቢሰራ አንደኛ ዜጎች በቀላሉ ወክ እያደረጉ መንቀሳቀስ ይችላሉ። ከመኪና አደጋ ልጆች፣ ህጻናት፣ አረጋን አይነ ስውራንንም ጭምር ከመኪና አደጋ መከላከል ይችላል እና ይሄ ስራ በሁሉም በስፋት መሰራት አለበት የሚል የማህበረሰብ ነው። ይህን አሁን ያለንበት በሙሉ የኮንቴነር ነበረ፣ ኮንቴነር ሱቆች የነበረበት ቦታ ነው። በጣም ከተማውን አስጠል ያደረገው ነበር። አሁን ግን እነዚህ ኮሪደር ልማቱ ከተሰራ በኋላ ሰው በቀላሉ ወክ እያደረገ ለከተማ ገጽታውን በጣም ለውጥ ያመጣበት ሁኔታ ነው ያለው። የኮሪደር ልማት እሳቤ በዓለማችን በርካታ ውድና ውብ ዘመናዊ ከተሞችን ፈጥሮ ይስተዋላል። በኮሪደር ልማት ከተሞች ማኅበራዊ ግንኙነታቸውን ማጠናከር፣ የእግረኞችን ደህንነት እንዲጠበቅ ማድረግ፣ በአካባቢው ንጹሕ አየር እንዲነፍስና ለነዋሪዎቹ ምቹ ማድረግን ዓላማው ያደረገ ነው። በሀገራችንም ከቅርብ ጊዜ ወዲህ በከተሞቻችን የመንገድ ኮሪደር ልማት እንቅስቃሴ እየተከናወነ ይገኛል። የተገነቡና እየተገነቡ ያሉ እነዚህ የኮሪደር ልማት ስራዎች ከተሞችን ውብና ጽዱ በማድረግ የራሳቸውን አሻራ እያሳረፉ ነው። በኮምቦልቻ ከተማ እየተሰራ ባለው የኮሪደር ልማት ነዋሪዎች የመንገድ ዳርቻዎችን የሚያስታውሱበት መንገድ ካሁኑ በተለየ ሁኔታ ነበርና ያው መንገድ ዳርቻዎችን የማስታውሳቸው እነዚህ የካናል ስራዎቹ ሞልተው ነበርና በአጋጣሚ ብዙ ሰው ይወድቅባቸዋል። ውሃው ራሱ በውስጥ መፍሰስ ያለውም ቀጥታ በአስፋልቱ ላይ ነበር የሚመጣው። የእግረኛ መንገድ ናው የአስፋልቱ የተደበላለቀ መንገድ እንደነበረና ብዙ አስቸጋሪዎች ነበሩ። በተለይ ዝናብ በጣለ ሰዓት ነው መሄጃ የለም። አሁን ላይ ያሉት እነዚህ ማረፊያዎች ራሱ ዝናብ ቢጥልም ወደዚህ ጠጋ ብሎ ያሳልፋል። ውሃዎቹ በአግባቡ ይገባሉ። እግረኛውም በፈለገበት ጭቃ ሳይነካው ቤቱ ይገባል። አንዳንድም ለመዝናናት አሁን ማታ ማታ ላይ በምንወጣበት ሰዓት ጥሩ ሪፍሬሽመንት አግኝተን ወደ ቤታችን እንገባለን። ይህን ልጆቻችን ራሱ የተደሰቱ ይገባሉ። መንገድ ስንሄድ ከመኪና ተጋፍተን ነው አቧራ ጠግበን ነው። እኔ አይኔን ታምማለሁ እና ብዙ ጊዜ በመንገድ መሄድ አልችልም ነበረ ለአይኔ ስል ሁሉ ጊዜ ታክሲ ተጠቃሚ ነኝ። ወደ ላይም ወደ ታችም ሲሄድ ታክሲ ተጠቃሚ ነበርኩኝ። አሁን ግን እንደዚህ ቆንጆ ስለሆነ በእግሬ ሲሄድ ነው ያገኛችሁኝ እና ቆንጆ ነው። በጣም ደስ ይላል። አይናችን ጥሩ ነገር ያያል። ጤናችን መልካም ሆኖለታል። አቧራ አንጠጣም። አቧራ በአይናችን አይገባም፣ በአፍንጫችን አይገባም። የምናየው ነገር ደግሞ ደስ ይላል። እንደዚህ አረንጓዴ ነገር ማየት፣ ተፈጥሮን ማየት በራሱ ደስ ይላል። ከተማዋ በጣም እዚህ ግባም የሚባል የሚያመረቃ ነገር አልነበራትም። አሁን ግን የኮሪደር ልማት ግንባታ ከመጣ ወዲህ ውበቷም መንገዱም በቃ ሁሉ ነገር በቃ ልዩ ነው። በጣም የተለየ ውበት ነው አሁን እየተጎናጸፈ ያለ። የሰው መንገድ፣ የሳይክል መንቀሳቀሻው ራሱ በመለየቱ ብዙ አደጋ ይከሰት የነበረው አሁን የአደጋ በአሁኑ ሰዓት የለም። አሁን ላይ ለማጥናትም ይመቻል። አየሩም አሪፍ ነው፣ ዛፍ አለ፣ ቅጠል አለ፣ አረንጓዴ ነገር ነው። አይምሮን ያድሳል። በጣም አሪፍ ነገር ነው አሁን ላይ የምናየው ነገር እና በዚሁ ይቀጥል እንላለን። እና ደግሞ አሁን ደግሞ በደንብ ተስተካክሏል፣ ሁሉ ነገር ደግሞ አሪፍ ነው። ከዚህም በላይ ደግሞ የሀገራችን ተለውጣ እንደምናያት እርግጠኛ ነን። የመጀመሪያ ኮሪደር ልማት እንደ ኮምቦልቻ እየሰራን ያለነው ትልቁ ክፍለ ከተማ ነው። ወርከና ክፍለ ከተማ የሚባል ነው። እዚህ ላይ ነው እየሰራን ያለ ነው። ለምንድን ነው ከዚህ የጀመርነው? የመሬቱ አቀማመጥና አካባቢውም ላይ ቢያንስ ይህን ስራ የምንፈልገውን ለመስራት ምቹ ሁኔታ ስላለው ከዚህ ጀምረን ወደ ሌሎች ውስብስብ ነገሮች እንገባለን ብለን እየሰራንበት ነው ያለነው። ስለዚህ ቦርከና ክፍለ ኮምቦልቻ ከተማ ቦርከና ክፍለ ከተማ ላይ ነው እየሰራ ነው። ከደሴ መውጫ ጀምሮ ወደ ከተማው ዋና እየሰራን ያለንበት ነው ያለው። የመጀመሪያው እቅዳችን ወደ ሰባት ነጥብ አምስት ኪሎሜትር ነው ያሰብነው። አሁን ከወደ አምስት ኪሎ ሜትር የሚሆነውን በፊት ከጀመርነው ጋር ደምረነው አምስት ኪሎ ሜትር በላይ ሰርተናል። የኮሪደር ልማቱ ከተሞች ዘላቂ የሆነ ፕላን እንዲኖራቸው በማድረግ በየጊዜው ለማስፋት ሲባል የማፍረስ ሂደቶችን ያስቀራል። በተጨማሪም ዘመናዊና ስማርት ከተሞችን በመፍጠር የከተሞችን ዘላቂ እድገትና ትስስር የሚያሳልጥ ከመሆኑም በላይ ከተሞች በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑ ሚናው የጎላ እንደሆነ ይነሳል። የኮምቦልቻ ከተማን የኮሪደር ልማት ለመተግበር የተሄደበት እርቀት ለቀጣይ ስራዎች ልምድ ሊወሰድበት የሚችል እንደሆነ ይገለጻል። አሁን ይህን ስንሰራ እንዲህ በቀላሉ የመጣ ለውጥ አይደለም። የውሃ የቴሌ የመብራት መሠረታዊ ችግሮች የነበሩበት ሁኔታ ነው ራይቶፎን ለማስከበር ስለዚህ የነበሩን ማሽኖች በራሳችን ስለነበረ ማሽን የምንሰራው የማሽን ክ አይድል ሀዋሮች አይኖሩም ማለት ነው፣ ራሱ በመስሪያ ቤት ሲሆኑ፣ ስለዚህ ከሌሎች ጎን ለጎን አይድል ሲሆኑብን ከሌሎች የከተሞች ስራዎቻችን ጋር የመንገድ ግንባታ መጠገና ጋር እያስተያየን ስንሰራ የነበረበት ሁኔታ ነው ያለው እና አንዱ በዋናነት ጠቃሚ የሚሆነው ኦንፎርስ ስራ እሱ ነው። ከአንደኛ ውጪ ይቆጥባል፣ ሁለተኛ በአግባቡ ያለህን ሪሶርስ ውስን ስለሆነ ሪሶርስን ውስን ለመጠቀም ያስችላል ማለት ነው ነው። ስለዚህ እንዲህ በምናደርግበት ሰዓት እንግዲህ እንደምታዩት የአስፋልቱን ጆይንት ይዞ ሙሉ 40 ሜትር ማስተር ፕላኑን ጠብቆ 16 ሜትር በራይት እና በሌፍት 16 ሜትር ስፋት ያለው የኮሪደር እንት ነው የያዘው። እንግዲህ ግሪነር ይዟል፣ የባይስክል ይዟል፣ የእግረኛ ወኮይ ምን ነው ይዟል። እንዲሁም የአይነሰውራ ባይክ ማለት ነው መስሁላ የያዘበት ሁኔታ ነው ያለው። ከተማዋ የኮሪደር ልማት ስራ ለበርካቶች የስራ እድል በመፍጠር ወጣቶችን ተጠቃሚ አድርጓል ለቀጣይ ህይወታቸውም የስራ ልምድ ቀስመውበታል እኔ ቀን ሰራተኛ ነኝ ማንኛውንም ስራ ታልመርጥ ነበር የሚሰራው ማለት በቃ ትንስ ትልቅ ታልል ሁሉንም ታልመርጥ ነበር የምተዳደረው አሁን ላይ ደግሞ ኮሪደር ልማት ከመጣ ጀምሮ ያው አለ አደለን እንጃ ብቻ እንደ ኔ እስከ ዛሬው በተለየ ሁኔታ ነው አሁን እኔ እየሰራ ያለሁት ማለት ነው ማለት አሁን ብዙ ጊዜ ሙያ ነገሮችንም ለምጃ በዛ ላይ ደግሞ ኮሪደር ልማቱም ደግሞ በቃ ከሌላው የተለየ ነገር በቃ በጣም ደስ በሚል ሁኔታ ነው አሁን እየሰራ ያለ ነው። ብዙ በቃ ብዙ ወጣቶችን አሁን ቢያንስ ብዙ ወጣቶች አሁን እየተሳተፉ ነው ያሉት በስራ ዙሪያ ላይ። ስለዚህ አሁን ኮሪደር ልማቱ በጣም ለኛ ለወጣቶች ጭራሽ በጣም አስፈላጊ እንደሆነ ነው ይሄን የምረዳው ማለት ነው። ምክንያቱም በቃ ብዙ ወጣቶች አሁን በስራ ዘርፍ አሁን ሌላ አልባ ላይ ወደሱ ሳለም እንዳይገቡ አሁን ለኛ ለወጣቶች ስራ እድል ፈጠራ እንደሆነ ነው አሁን የታሳቢ የማድረገው ማለት ነው። ከዚህ በፊት አሁን እኔ የስራ ያን ያክል ምንም ልምድ የለኝ፣ ያን ያክል አልሰራሁም ከትምህርት ቤት ወደዚህ ነው የመጣሁት፣ ግን እዚህ ከመጣሁ ጀምሮ ብዙ የስራ አይነት አይቻለሁ። ያን ያክል ሲል በቃ ምንም አይነት ስራም አላውቅም። እኔ በፊት አርማታ ራሱ እንዴት እንደሆነ አላውቅም ነበር። እዚህ ነው ያየሁት። እዛ ላይ የአናጺ ረዳት አለ በመሆን ብዙ ሰርቻለሁ። እናም የማላውቀው ብዙ ብዙ ነገር አውቅያለሁ። ቀለም ራሱ አላውቅም። እዚህ ያየሁ፣ እዚሁ ጀመርኩ፣ እዚሁ ልቀበው ለመርኩ፣ እዚሁ ማለት ነው። ለወደፊት ህይወት የስራ ልምድ ለምሳሌ ብዙ የስራ ልምድ ካብቻለሁ ስራ ምንም ከገባሁበት ምንም እንደማይከብድ ምናምን አውቅ ያለሁ የማላውቀውን ነገር እንደ ቀለም ይሁን ምንም ይሁን ምንም ይሁን ከደፍረ ከገባ ሰርተ እንደሚያልቅ እንደምትችለው ሁሉም ነገር ቀላል እንደሆነ አይቻለሁ። እዚህ ቦታ ላይ ስንጀምር ጀምሮ መጀመሪያ ያው በስከባተር ነው የምናስወጣው ና ከዛ ውሃውን ምናምን ያንን መጀመሪያ ቁፋሮ ጀመር እኛ እናውጣታን፣ ከዛ እስከባተሩ ያስተካክላል። ያን ያስተካክላውን እኛ መበተን ምናምን ስራ በቃ የመጀመሪያ ስራ ያንን ነው። ከዛ ሲቀጥል ግንባታ ተጀመረ። ግንባታውን ያን ግንባታውን አብረን ያው መስራት በማህበር ማለት ነው። ከዛ ሲቀጥል ከግንባታ ሲቀጥል ደግሞ ከርቭ ገባን። ከርቭ አሁን እኔ ባናጺ ተሰራውን እኔ ማለት ነው ያናጺ ስራ ከርቭ ሲጀምር ወደ አናጺነት በፊት ያው ስለምችል ሌላ ቦታም ስለምሰራ ባናጺ ስራ ያንን ከርቭን ሰራ ነበር እና በጣም ያው ደስ በሚል ሁኔታ ነበር እየሰራኝ ያለነው ማለት ነው። የመጀመሪያው ስራ እድል የሚፈጥረው ስራ እድል የሚፈጥረው ይሄን ስራ ለመስራት ከ280 በላይ ሰራተኞች ተሳትፈውበታል እዚህ ስራ ላይ ማለት ነው። ስለዚህ አመቱም ሙሉ ይሄን ስራ ሲሰሩ፣ አንደኛ ሙያ ተምረውበታል፣ ሁለተኛ ገቢ አግኝተውበታል፣ ሶስተኛ ይሄ ስራ ቀጣይ ስለሆነ እነዛው ልጆች በሙያቸው የበለጠ የግለሰብን መስራት ይችላሉ። የመንግስትም ከተማውን በሙሉ ከዚህ እስከ ዩኒቨርሲቲ ድረስ ነው የምንሰራው ያቀር ነው። እንዲሁም ከዚህ ደግሞ እስከ ኤርፖርቱ ድረስ ያለው ቅድሚያ ሰርተን ነው የምንሰራው። በቁጠባ መስመርም የምንሰራቸው ያቀር ናቸው። አሁን እየሰራን ያለንበት ሁኔታ አለ። በአጠቃላይ ስራ እድል በመፍጠር ገቢ በማስገኘት ሙያ በመማር ትልቅ አቅም ፈጥሮልናል። ሌላው ደግሞ የከተማውን ይህን አካባቢ የበለጠ እንዲንቀሳቀስ አድርጎታል። ቢዝነስ እንዲንቀሳቀስ ሆኗል። አሁን እዚህ የፊት ለፊት ያለው አሁን ከዚህ በፊት ምንም ስራ የማይሰሩ አካባቢዎች ናቸው። ነገር ግን ይህ አካባቢው ሲያምር በርካታ ሰው ለመዝናናት ስለሚመጣ ለሱ ምቹ ሁኔታ ለመፍጠር የተለያዩ ሱቆች፣ ካፍቴሪያዎች እየተከፈቱ ነው ያለበት እና አካባቢውንም የቢዝነስ እንቅስቃሴ እንዲሆን አድርጓል። ሌሎች ቱሪስቶችም ማታም እዚህ ከተማውን ለመጎብኘት ሌላም ሀገር ውስጥም የውጭም ሲመጣ ለጉብኝት ትልቅ አቅም ለመንቀሳቀስ ወክ እያደረገ ከተማውን ለማየት እድል የፈጠረበት ሁኔታ ነው ያለው። በሁሉም አቅጣጫ አሁን በማህበረሰቡ ኮሪደር እንዲለማለት ፍላጎት ወደኛም አካባቢ ይምጣ። በተለይ ዋና ከተማው ሴንተር ያለበት በጣም የተጨናነቀ ቦታ ነው፣ ግን እዛም ቢሆን ቤታችንን እናፈርሳለን፣ አጥራችንን እናፈርሳለን፣ ወደኛም ይምጣልን የሚል ትልቅ መነሳሳት ፈጥሯል ማለት ነው እና የከተሞቹን ገጽታ በመቀየር ገቢ በማስገኘት አዳዲስ ለቱሪስቶች፣ ለህዝቦች ምቹ ሁኔታ በነገራችን ላይ በሀገራችን ህገ መንግስትም ዜጎች አካባቢ ንጹህ በሆነ አካባቢ የመኖር መብታቸው የተረጋገጠ ነው ይላል። ምቹ ለዜጎች ምቹ የሆነ ንጽህና ያለው ያልተበከለ አካባቢ የመኖር በህገ መንግስቱም የተቀመጠ ነው። ስለዚህ አሁን ከተሞች የተጀመረው ይሄን እውን ወደ ማድረግ ነው። ለልጆች መዝናኛ፣ መጫወቻ፣ ፋውንቴኖች አብሮ የያዘ ነው። ሳይክል በሚሄድ ነው። አይነስውራኖች፣ አገልግዳተኞች በቀላሉ ወክ አድርገው የሚንቀሳቀሱበት ስፔስ ነው እየፈጠርንለት ያለ ነው እና ሁሉንም ዜጋ አካታች የሆነ የመሰረተ ልማት ስራ እየተሰራበት ያለው ሁኔታ ነው። የኮሪደር ልማት ስራ ከስራ እድል ፈጠራ ባለፈ ከተሞችን ውብና ጽዱ በማድረግ ሂደት ውስጥ አይነተኛ ሚናን ይጫወታል። ለሁሉም ሰው ምቹ ነው። በቃ ኮሪደር ልማቱ አሁን ላይ አሪፍ ነው። አንደኛ የእግረኛና የሁሉም ነገር ተለውጧል። ለምሳሌ አይናቸው ብዙ የማያይ አካል ጉዳተኞቹ ለነሱም አንድ አንድ እረፍት ነው። ምክንያቱም ይሄ ስለሚመች በዊልቸርም ሆነ በተለያየ መንገድ መውሰድ እንችላለን ምክንያቱም በቃ ለራሳቸው ለይታቸውም ደስ ይላል፣ ይማርካልም። ሲቀጥል ደግሞ ለይታን ብቻ ሳይሆን ለአእምሮም እረፍት ነው። አረንጓዴ ቦታ ስለሆነ ማለት ነው። በጣም ጥሩ ነው። ሰው ሁሉ ራሱ ወክ እያደረገ በእንትን በታክሲ ከመሄድ በእግሩ መሄድ አሁን ብዙ ሰው እየመረጠ ነው። በቃ ንጹህ አየር፣ ጥላዎቹ ራሱ እነዚህ ዛፎቹ ጥላ ይታይሃል። አሁን በእነዚህ ውስጥ የሚንቀሳቀሰው እንቅስቃሴ በጣም አሪፍ ነው። እኔም አሁን ራሱ እያገኘኝ በእግሬ ስንቀሳቀስ ነው። እና አሁን በጣም ጥሩ ነው። እራሱ ለመንቀሳቀስ እራሱ ውበቱ ራሱ ይማርካል። ውበቷ እኮ ያው ተኳኩላለች፣ አምራለች። እንዴት ነው ተበጣጥራለች ማለት ይቻላል እኮ። ድሮ ተጎሳቁላለች፣ ያው ስም ይኑራት እንጂ የሚገለጥ ነገር አልነበረም። አሁን ስሟ የነበረውን ስሟን በትክክል የሚገልጥ ሁኔታ ላይ ደርሳለች። እዚህ ለመንጠት ሌላ ቦታ ሊሄድም በዚህ አካባቢ ና በጣም ደስ ይላል። አየሩ ተመችቶናል። የኮሪደር ልማቱ ውበቱን በማሳየት ጅምር ስራዎች አሉ፣ ግን ኮምቦልቻ ካላት ፖቴንሻል አንጻር ከዚህ በላይ በጣም ብዙ መስራት ያለብን ለምሳሌ ወደፊት ያሰብነው ነው። ቦርከና ሪቨር ፕሮጀክት ያሰብነው አለ። በጣም 13 ኪሎ ሜትር ነው ወንዙን ግራና ቀኝ የምንሰራው። ያ በትልቁ ከተሰራ የኮምቦልቻን ውበት በአጉልቶ በደንብ ያሳያል። ቦርከና በዘፈንም ይታወቅ ነው ይታወቃል። ያንን ግን በዘፈን የሚታወቀው ለሰዎች መዝናኛ ምቹ የሆነ ለቢዝነስ ሴንተርም እንዲሆን ማድረግ ስላለብን በስፋት በትልቁ እንሰራለን ብለን እየሰራን ነው። አሁን የጀመርነው ግን ጅምር ስራ ነው። በጅምሩ ህብረተሰቡ ደስተኛ ነው። የህብረተሰቡን ደስታና አቅም ይዘን ከዚህ በላይ እንሰራለን ብለን እናስባለን። ገና ጀመር ነው እንጂ ውበቷን የበለጠ የምናሰራበት በርካታ የፕሮጀክት ሀሳቦችና እቅዶች አሉን ማለት ነው። ኮምቦልቻ ቀድሞም ውብ የነበረች ከተማ መሆኗን የሚያነሱት ነዋሪዎቿ የኮሪደር ልማቱ የበለጠ ውበቷን እንዳጎላው ይመሰክራሉ። ኮምቦልቻ በመሰረቱ በፊትም ውብ ሀገር ናት። ኢንዱስትሪ መንደር ከመሆኗም አንጻር ጥሩ ናት። አሁንም ደግሞ የበለጠ ይህችን ውበቷን እያጎላት ነው ያለው እና ምርጥ ስራ ነው። የሚቀሩት ነገሮች ያው ያላለቁት እንዲያልቁ ብቻ ጥረት ይደረግ። ወክ መሄድም የሚገባኝ አንዳንድ ነገሮች አሉና ያንንም ወቅት ብትሄጂ ጥሩ ነው የተባልኩበትን ነገር በእግሬ በመሄድ ሁኔታዎችን እያስተካከልኩ ኢቭን ክብደት መቀነስ ቀላል ነው። በእግር በመሄድ እና ክብደቴን ለመቀነስ በእግር እሄዳለሁ። ይሄ ለምንድነው? መንገዱ ስለተስተካከለ ነው እንጂ ድሮ ቢሆን የፈለገው ክብደት ይኖር እንጂ አልሄድም። ለምን? አይኔ ይታመማል በመንቀሳቀስ ራሱን ያሁን የብዙ ያመኝ ነበር አሁን እግሬን ራሱ እያመኝ ነበር። በእንቅስቃሴ ሲንቀሳቀስ ራሱ ግፊት ምናምን ነበረብኝ። አሁን እራሱ በመንቀሳቀስ አሁን እዛው ነበረበት ላይ ገብቷል። አሁን ራሱ ዶክተር ራሱ መድኃኒት ጀምር ብሎ ነበር ከባህሪ አልጀምርም ብዬ በመንቀሳቀስ አንዳንድ ነገሮችን ሐኪም ተያለኝን በመተው ራሱ የግር እንቅስቃሴ አድርግ ነው በአብዛኛው በዛ አሁን የተንቀሳቀሱ ወደ ጤንነት የተመልሻለሁ። አልሐምዱሊላህ ረብል ዓለሚን በቅንጅትና በትብብር በሚተገበረው በዚሁ የኮሪደር ልማት ስራ ከተማዋ የነዋሪዎቿን ጥረት አሁንም ትሻለች። ሲጀመር ጀምሮ ከዛ አካባቢ ጀምረን እስከላይ ድረስ የሚሰሩትንና በማበረታታት ብዙ ስራ አድርገናል። ያው በገንዘብ ድጋፍ ምናምን ባይደረግም እስካሁን መንግስት በራሱ ወጪ እንደሰራው ነው ምናምነው። ያው የሕዝቡ ተሳትፎ ብዙም ባይኖር ግን ሕዝብ በሀሳብ ደረጃ በአስተያየት ደረጃ የሚቀሩትን ነገሮች በማመላከት ደረጃ ያው እየተሳተፍ እንደሆነ ነው። ምና እኔ እውነት ከተማን ለማሳደግ በሚለው አቅም ካላነሰኝ በቀር በሚችለው ነገር ጥቅሙ ለእኔ ስለሆነ ደስ ነው የሚለኝ። እኔ ነኝ አሁን ኮ እኮ ተጠቃሚዋ። መንግስት እዛ ላይ ያለው እኮ መሪ እዚህ መጥቶ እየተጠቀመ አይደለም። ሌሎችም ሌሎችም እየተጠቀሙ አይደለም። እኔ ነኝ ተጠቃሚዋ። ስለዚህ የሚችለውን ለማድረግ ወደኋላ አለም አቅሜ የፈቀደ አሁን በሌሎቹ ክፍለ ከተሞች ወደኛ ይምጣልን ነው በማህበረሰቡም ያለው በአመራሩም በሌላው አካል ጥያቄ ያለው ወደ እኛም አካባቢ ኮሪደር ይሰራልን። ከዚህ በኋላ አሁንም የምናስተላልፈው በሚቀጥለው አመትም በስፋት ስለምንሰራ ህብረተሰቡ የራሱን ቅድመ ዝግጅት በማድረግ መንግስት ብቻ ከተማን ማልማት አይችልም። አሁንም ባለው የደገፉናሉ አሉ፣ በተገቢው ደግሞ ያልደገፉም አሉ። አሁን ግን የምናደርገው የህብረቱ ተሳትፎ በጣም መላቅ አለበት። ቢያንስ የራሱን ፊት ለፊት በማልማት ውብ እና ገጽታ የተቀየረ ማድረግ አለብን። ሁሉም አካባቢ ላይ ይሄንን በጋራ ከሰራን የመንግስትን አቅም ሲደረመር የህዝቡን አቅም ከጨመርንበት ከተማችን ባጭር ጊዜ ውብ የሚያምር የኢንዱስትሪም፣ የሎጂስቲክስም እንዲሁም የቱሪስትም ከተማ ማድረግ እንችላለን። ሰው ለመዝናናት የማይመችበት አካባቢ ጋር አይሄድም። ለማየት የሚያስጠላ አካባቢ መሄድ አይችልም ለማየት የሚመች ለመዝናናት የሚመች አካባቢ ከፈጠርንለት ግን ከየትም ቦታ መጥቶ እኛ ከተማ ሊዝናና ይመጣል። ሊዝናና ሲመጣ ደግሞ አልጋ ይይዛል፣ ካፍቴራ ይጠቀማል፣ ምግብ ይጠቀማል፣ ይት የማይጠቀመው ነገር የለም። ይሄ ደግሞ ለከተማው ህዝብ ሌላ የስራ እድል የሚፈጥር ስለሆነ ህብረተሰቡ ይሄንን ተገንዝበው በሁሉም ቦታ ላይ አጋዥ ሆኖ ይቀጥል የሚል እሳቤ ነው። የኮሪደር ልማት ስራው በርካታ ትምህርቶችን ሰጥቷል። የመፈጸም ብቃት የታየበት የሥራ ባህል የተሻሻለበት መሆኑ ይነሳል። በተለይ ደግሞ ፕሮጀክቶችን ጀምሮ በጊዜ ማጠናቀቅ ልምድ የተወሰደበት መሆኑ በጉልህ የሚጠቀስ ነው። በነገራችን ላይ አሁን በዚህ በሀገራችንም በከተማችንም ትልቅ ለውጥ ያመጣ ነው። የፕሮጀክት አስተዳደር ለውጥ በጣም ነው ያመጣ ነው። ለውጥ የመጣው አንዱ ራሱ በኮንትራክተሩም ቢሆን ቶሎ ብዬ መጨረስ አለብኝ የሚል አመለካከት በጣም ብዙ ለውጥ መጥቷል። ሁለተኛ ኮንትራቱን የምናስተዳድረውም ደግሞ በየጊዜው በመገምገም አቅጣጫ በመስጠት ተገቢውን ክትትል በማድረግ የተጀመሩ ፕሮጀክቶች በጊዜያቸው በመጠናቅ እንደውም እኛ ከተማ ላይ በጣም የሚፈትነን ፕሮጀክቶች ያውቀው አንዳንድ ጊዜ የመጨረሻ ፋይናል ክፍያ የገቢ ካሽ የምናጣበት ጊዜ ነው እንጂ የሚገጥመን ገንዘብ እያለ ጊዜ ያለ ፕሮጀክቶችን የሚያጓትትበት ሁኔታ ቀርቷል። አሁን እንደኛ ከተማ የሚያድር ፕሮጀክት የለንም። በአመቱ የታቀደውን ፕሮጀክት በሙሉ ነው ጨርሰን እየቀጠልን ያለ ነው። በዚህ አመትም የያዝናቸውን ፕሮጀክት በበጀት አመቱ ያለውን አጠናቀን ነው አሁን እዚህ ያለንበት ያለ ነው። ለሚቀጥለው አመትም የተሻለ ስራ ለመስራት ልምድ አካብተናል። እያንዳንዱ ባለሙያው እዚህ የሚሰራው በቀን ስራ ጭምር የሚሰራው በርካታ ልምድ እንዴት ስራ መስራት እንዴት ኮሪደር ላይ መስራት እንችላለን፣ የሚለውንም ከሌሎች ስራዎችም ጋር በርካታ ልምድ ስላካበት ከዚህ በኋላ እንደውም ብዙ ስራዎችን መስራት ከዚህ በፊት የነበሩ በሚሊየን ያለ ፕሮጀክት መስራት ያቃተን የነበረው አሁን በቢሊየን የሚሆኑ ፕሮጀክቶችን አቅዶ መፈጸም የሚችል የማስፈጸም አቅም መገንባት ችለናል የሚል ነው። የኮሪደር ልማቱ የህብረተሰቡን የአኗኗር ዘይቤ የሚቀይር የተቀናጀ መሰረተ ልማትን የሚያሟላ የትራንስፖርት ፍሰትን የሚያሳልጥ ለዜጎች የሥራ ዕድል የሚፈጥርና ሌሎች ዓላማዎችን ይዞ እየተተገበረ ያለ ነው። የተወደዳችሁ ተመልካቾች፣ የኮምቦልቻ ከተማ የኮሪደር ልማት እንቅስቃሴን የቃኘንበት የዛሬው መሰናዶዎችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።